ይህ በቃ ተአምር ነው። ብሩክታ ቤት ያልኩበትም ምክንያት በጣም እምወዳት በጣም እንደ ጓደኛም እንደ ሁሉም ነገር የነበረች እህቴ ስም ነው፤ ብዙ ዓመት ካስታመምኳት በኋላ እሷን ለማስታወስ ያወጣት ስም ነው። አሁን በሕይወት የለችም። እንኳን ደስ ያለሽ። በጣም ስለሆነ በነገራችን ላይ እኔና እንድንገናኝ ምክንያት የሆነችን እሷ ነች። ከረጅም ጊዜ የተቋረጠ ግንኙነት በኋላ በእሱ ሀዘን ምክንያት ነው እንደ አዲስ የተገናኘ ነው እና በጣም ውስጧ ያስሜታል እና ያ ደግሞ ሁሌ እንድታስታውሰው ስላልፈለኩ ነው ያንን ነገር እንዳይሆነ የፈለግኩት። ግን ያው እግዚአብሔር ፈቅዷል። እንኳን ደስ ያለሽ እንኳን